የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በተገኙበት 116ኛው የኢትዮጵያ ፖሊስ ምስረታ ቀን የማጠቃለያ መርሃ ግብር በመስቀል አደባባይ ተካሂዷል። በዚሁ ወቅት በለውጡ የተደራጁ የተለያዩ የሰራዊቱ ክፍሎች ከሌሎች የጸጥታ ተቋማት ጋር በመቀናጀት የሕይወት መስዋዕትነት በመክፈል ጭምር የሚሰጠውን ኃላፊነት የሚወጣ ሰራዊት መፈጠሩን ያነሱት የፌዴራል ፖሊስ ኮሚሽነር ጀኔራል ደመላሽ ገብረ ሚካኤል ናቸው። የኢትዮጵያ ሕዳሴ ግድብን ከሌሎች የጸጥታ አካላት ጋር በመቀናጀት ከጅምሩ ጀምሮ እስካሁን 24 ሰዓት ደህንነቱን ጠብቁ መቆየቱንም አንስተዋል። በሰው ኃይል በአቅም እና በዘመናዊ ትጥቅ የተደራጁ የፈጥኖ ደራሽ የልዩ ጸረ ሽብር ኮማንዶ ኃይልና የተለያዩ ስምሪቶች ወስዶ ኃላፊነትን በሕይወት መስዋዕትነት ጭምር የሚወጣ ሰራዊት ተፈጥሯል። በተጨማሪም የህዳሴ ግድባችን የመሰረት ድንጋይ ከተጣለ ጀምሮ ሰራዊታችን ከሌሎች የፀጥታ ተቋማት ጋር በመሆን ደህንነቱን እያረጋገጠ የቆየ ነው። የኮንስታብል ፖሊስ ጋርድ በኢትዮጵያ ለመጀመሪያ ጊዜ መደራጀቱ ሲነሳ በቀጣይም ከመንግስት በሚሰጠው ተልዕኮ እንደሚሰራ አስታውሷል። የዲኤንኤ ምርመራን በማስጀመር አሁን ላይ ተቋሙ ለጎረቤት ሀገራት ጭምር አገልግሎት እየሰጠ ነው። ከፍተኛ ትኩረት ተሰጥቶት መረጃና ማስረጃ መር መሠረት ያደረገ የወንጀል ምርመራ መርህን በመከተል በተለይ ስራዎችን በሰለጠኔ ሰው ኃይል እና በዘመናዊ የፎረንሲክ ምርመራ በመታገዝ ሰማይ መብትን ባከበረ መልኩ ትላልቅና ጠንካራ የወንጀል ምርመራዎችን የማጣራት አቅም ፈጥሯል። እንደ ሀገር በሪፎርሙ ከተገኘው ስኬት አንዱ በምርመራ ላይ የመጣው ለውጥ ሲሆን እንደ ማሳያም ከዚህ በፊት ያልነበረውን የዲኤንኤ ምርመራ በማስጀመር አሁን ላይ ከሀገራችንም አልፎ ለጎረቤት ሀገራት ጭምር አገልግሎት እየሰጠ ይገኛል። ተቋሙ የፖሊሶች የድሮን ኃይል፣ ዲጂታል ሬዲዮ፣ የኮማንድ ኮንትሮል ማዕከል ባለቤት መሆኑ ሲነሳ በቀጣይም ሌሎች የቴክኖሎጂ አቅሞችን ለማስፋት እየተሰራ ነው። የቴክኖሎጂ አቅማችንን ለማሳደግ በተሰሩ ስራዎች የፖሊስ የድሮን ኃይል፣ ዲጂታል የመገናኛ ሬዲዮ፣ የኮማንድ ኮንትሮል ማዕከል እንዲሁም ሌሎች የቴክኖሎጂ አቅሞችን ለማስፋት እየተሰራ ይገኛል። በሌላ መልኩ በፖሊስ ውስጥ ከዚህ በፊት የማይታሰቡ አሁን ላይ ግን በተግባር የሆኑ ዘመናዊ የሎጂስቲክስ አቅሞች ባለቤት ሆነናል። የፌዴራል ፖሊስ የዜጎች መተግበሪያን በዓለም አቀፍ ደረጃ አወዳድሮ ምርጥ የፖሊስ መተግበሪያ በመባል በአንደኛ ደረጃ ማሸነፉንም አብስረዋል። በዓለም አቀፍ የፖሊስ ጉባኤ መድረክ ላይም ሽልማቱን ይረከባል። ይህም በቅርቡ በተባበሩት አረብ ኤምሬት በዱባይ በሚካሄደው በዓለም አቀፍ የፖሊስ ጉባኤ መድረክ ላይ ተቋማችን ሽልማቱን የሚቀበል ይሆናል። ለዚህም መላ ሀገራችን ሰራዊት ለጎረቤት ሀገራት ወንድም የአፍሪካ ፖሊሶች፣ በአጠቃላይ ለዓለም ፖሊስ ጭምር ይህንን አፕ ያበረከትን ስለሆነ ሁላችሁንም፣ ሁላችንንም እንኳን ደስ ያለን፣ እንኳን ደስ ያላችሁ ማለት ፈልጋለሁ። በአጠቃላይ ማንኛውንም ሀገራዊ ግዳጅ በብቃት መወጣት የሚያስችል ያደገ አቅም በመፍጠር እንደ ሀገር ለተገኘው የኢኮኖሚ እድገት አስተዋጽኦ ማበርከቱም ተነስቷል። ይህ በቀጣይ የህዝብን ደህንነት በማረጋገጥ ተጠናክሮ ይቀጥላል። ይህ ውጤታማ ስራችን የሚያዘናጋን ሳይሆን የበለጠ እንድንተጋ የሚያደርገን በመሆኑ በቀጣይም የፖሊስ ኃይላችን ማንኛውንም ህገ መንግስታዊ ተልዕኮ በቁርጠኝነት በመወጣት የሕይወት መስዋዕትነት ጭምር በመክፈል የሀገራችንን እና የህዝባችንን ሰላም እና ደህንነት ለማረጋገጥ ቃል እንገባለን። ጠቅላይ ሚኒስትር አብይ አህመድ ለሰጡት ትኩረትና ጠንካራ አመራርነት ኮሚሽነር ጀነራሉ ምስጋና አቅርበዋል።